ለምሳላችሁ፣ እንዳልኳችሁ ነው። ሞትን የሚያስታውስ ሰው ሞትን የሚያስታውስ ሰው ማለት ነው። እኔ አሁን ከአንተ ጋር ተሰዳድ ምናምን ከዛስ፣ እሞታለሁ፣ ከዛስ ትረሳኛለሁ፣ ከዛስ ትረሳሀለሁ። ለምን ወሰደህ? በስድብ አሳምኜ ሙስሊም አድርገኝ፣ በስድብ አሳምን ክርስቲያን አታደርገኝ። አስተምረህ ነው ብትቀየረኝ፣ አስተምር ነው መቀየረ ሰው። ከቻለን፣ ለሃይማኖት ብለን ቁጭ ካለን እንመማር አለን

አሰላሙ አለይኩም ወራህመት ላ ወበረካቱ በያላችሁበት አላህ ይጠብቃችሁ። እስኪ ሁላችሁም ሁሱን አላህ ይጠብቅህ፣ ጀዛኩም ላ ኸይረን በሉል እንደሚታወቀው ሁሱ ሶሻል ሚዲያ ላይ በተለይ ቲክቶክ ላይ መልካም ከሚሰሩ ወንድሞች 24 ሰዓት ወደ አላህና ወደ መልክተኛ የሚጣራ ጀግና ወንድማችን ነው። ይህ ወንድማችን በጀነት እንገናኝ በኩል በወለጋና ከአፋር ተፈናቅለው በቻይና ካምፕ ደጋና ገርባ መሀል ላይ ለሚገኙ ለ1835 ሙስሊሞችም ሙስሊም ላልሆኑም ወገኖቻችን ዛሬ ላይ የ547750 ብር ድጋፍ አስቤዛ አድርጓል። ይህ ወንድማችን ብዙ መልካም ስራዎችን የሚሰራ አቅም ያለው ወንድማችን ነውና አላህ ይጠብቀው። ዛሬ ለሙስሊሞችም ሙስሊም ላልሆንም ወገኖቻችን ድጋፍ አድርጓል። አላህ ይጠብቀው። ሰደቃውን አላህ ይቀበለው። በዚህ መልካም ስራ አሻራችሁን ያስቀመጣችሁ ወድህትና ወንድሞቻችን ጀዛኩሙላህ ኸይረን ማለት እንወዳለን። ባረከላሁ ፊኩም አላህ ይጠብቃል።

ወይኒቲ ወላሂ በጣም ነው። ወላይ በጣም መወዳት ማከብራት ጓደኛ ናት። ስላወቅሽ ደስ ብሎኛል። አሁን አይደለም ግን ያው ከሌሎቹ ጋር አሁን ላይ ነው። ከእሷ ጋር ደግሞ ድሮ ነው የተቀራረብነው እና ሞር ታይም ግን ያሳለፍ ነው በአሁኑ ነው በጣም በጣም ነው በጣም ደስ

እሱ ይመስለኛል እሱ ካለ እኮ ያለንን ነገር ተካፍለን ማደር ምናምን ምናምን እንችላለን።